በቃ አሁን ደንበር በጥሰን አስፋልት ገብተናል። ከዚህ ወደ እዛች እልፍ ነው። ለመግባት ስንት መከራ። አስፋልቱን ካለፍን ግን አለፍክ ነው፣ ተንቀሳቀስሽ። ሰላም ሰላም እንዴት ናችሁ? ውድ የእኛ ቻናል ቤተሰቦች ሰላማችሁ ብዝት ይበልበያላችሁበት ዛሬ ቀን እንግዲህ እንደምታዩን ክብብ አድርገው ወደ ውቢቱ ራያ ጥሙጋ ከተማ ጉዞ እየሄድን ነው እና እዛ ሄደን አንዳንድ የሚያምሩ ቦታዎች አሉ። በተቻለን መጠን አንቺ ምንሽ ነቀነቀ? በሉ እንጂ ነቀነቀ

በደንብ ጎንበስ ላይ ሰኒ ከካሜራ ትውጪ። እና ወደ ጥሙጋ ከተማ ለኔ የቀን ውሏችን አንዳንድ የሚያማምሩ ቦታዎች ይኖራል አለ ጥሙጋ ጋር ለምለም ነው፣ ሙሉ ሜዳው መስኩ እናሳያቸዋለን። አንዳንድ ስራዎች የሚኖራል እዛ ምንሰራቸው? ምን እያወራቸው ነው። ውድ ቤተሰቦቻችን እንግዲህ እንደምታዩት ጉዞ ላይ ነን፣ ወደ ጥሙጋ እየሄድን እንግዲህ። አካባቢ በጣም ነው የሚያምረው፣ ክረምት የገባ ነው ከእንግዲህ ይሄ የብላጊ ጤፍ ምናምን እንግዲህ ወደ ቤት ሊገባ ነው ጤፍ። ለማንኛውም ዛሬ አመት እኮ ደህና ነው ያው፣ ከመቶ ሰላሳ መቶ አርባ ከዛ በላይ አልሄደም እና ጥሩ ነው ዘንድሮ። እግዚአብሔር ይመስገን የገበሬ ነገር ጥሩ ነው፣ ያው ምንም አይልም። ያው ገበሬ ለፍቶ በእርግጥ እሷን ሽጦ ሌላ ነገር ለማድረግ ህይወት እየከበደው ነው እንጂ ለሌላ ተጠቃሚ ሰው ግን አሪፍ ነው ያለው። እዚጋ እንደምታዩት እንግዲህ ልማት ነው ቲማቲም በስማ አሁን ላይ ወጣቱ ልማት ላይ በጣም ተሰማርቷል። በጣም ደስ ይላል። የራያ መሬት ጥሩ ነው፣ የተጠቀሙበት ነው። በእርግጥ መሀል ላይ ደግሞ ተስፋ የሚቆርጡ ወጣቶች አሉ። አንዴ ሲከስሩ እንግዲህ ትተውት ሁሉንም ትተው ወደ ሳውዲ ነው የሚሄዱት። ያሳዝናሉ። ትንሽ እንኳን ትግስት አድርገው አይጠብቁም። ብቻ ትግስት ቢያደረጉ ጥሩ ይመስለኛል። ከአንዴም ሁለቴም ቴም ሶስት ቴም የሚሳካ ይመስለኛል። ሲሳካ ደግሞ በጣም አሪፍ ነው። ለማንኛውም እንግዲህ አየር ማረፊያ እየደረስን ነው። ቤተሰቦቻችን እንግዲህ እርሻው ታርሶ ምናምን ክረምት እየጠበቀ ነው ያለው። ሰኔ እንግዲህ ክረምታችን እየገባልን ነው። ዛሬ ቀን ራሱ ዝናብ ጀምሯል። በጣም ነው ደስ የሚለው እያምር ይህ ቪዲዮ ከተቀረጸ ትንሽ ቆይቷል። አሁን ቮይስ ኦቨር እያረኩ ያለሁት ሰኔ አስራ አንድ ነው ዛሬ። ነገ ቅዱስ ሚካኤል የአመቱ ነው። ለማንኛውም ውድ ቤተሰቦቼ እዚህ ጋር የምታዩት ቅዱስ ሚካኤል ቤተክርስቲያን፣ የአየር ማረፊያ ለነገው ቅዱስ ሚካኤል እንኳን አደረሳችሁ ውድ ቤተሰቦቼ። ቅዱስ ሚካኤል እኔ አባት በጣም ነው የምወደው እኔ በጣም ለምትወዱት እንኳን አደረሳችሁ እያለሁ ለማንኛውም፣ አየር ማረፊያ ይህች ከተማ ግን በጣም ነው የምወዳት። ካላማጣ ትንሽ ርቀት ላይ ነው የምትገኘው፣ ብዙም አትርቅም፣ ቅርብ ናት። ለባጃጅ ራሱ ሰላሳ ብር ነው። በጣም ነው ደስ የሚለው የሆነ ነፋሻማ በደንብ ንፋስ ያላት ከተማ ናት። ያ ትንሽ የገጠር ከተማ ናት እና እየተነሳ ያለች ከተማ ናት። እንግዲህ የአየር ማረፊያ ያላችሁ ውጭ ሀገር ሆናችሁ ይህን ቪዲዮ የምታዩ እስኪ አስፋልት ዳር ህንፃ ለመስራት ሞክረው ከተማ ቆንጆ እንድትሆንልን። ምክንያቱም አካባቢያ በጣም ጽድት ያለ ስለሆነ በተለይ ህንፃዎች ቢሰራባት በጣም ነው የምታምረው። የምር ከተማ ደግሞ ውበቱ ህንፃ ሲኖር አትክልት እንደዚሁ ሲኖር ነውና፣ ህንጻ ስሩበት ያልኳችሁ ነው። ውድ ቤተሰቦቻችን፣ ለማንኛውም ውሏችን እንደቀጠለ ነው። ከኛ ጋር እንደሆናችሁ ተስፋ አደርጋለው። ውድ ቤተሰቦቼ እንግዲህ ጥሙጋ ትንሽ ቀርተናል፣ እየደረስን ነው። እራሹ ግን ሁሉም ባዶ ነው ያለው እንደምታዩት እኔ ገበሬው እንግዲህ ዝናብ እየጠበቀ ነው። ገበሬ እንደ ገበሬ ግን ፈጣሪ የሚያምን አለ በስማን በጣም ኮነ የሚገርመው እርሻውን አርሶ በደረቁ ሰማይ ሰማይ እያየ ይጠብቃል ክረምቱና። እኔ ደግሞ እኔ እንጃ በጣም ነው የማደንቃቸው። በተለይ ሙሉ ቀን እያረሱ ምንም ፀሐይ ሳይበግራቸው አላቅም፣ ማን እንደሚጋርዳቸው ይገርመኛል በጣም። ለነገሩ ፈጣሪ ይጠብቃቸዋል በደንብና። በጣም ነው ደስ የሚለው የገበሬ ባይዘዊ ጭንቅላታቸው ንጹህ ይመስለኛል። ህሊናቸው ደህና ህሊና ያላቸው ይመስለኛል። ብቻ ደስ ይላል ሰርቶ ማደርና እና እንግዲህ ውሏችን የተመቻችሁ እንደሆነ ተስፋ አደርጋለሁ ቤተሰቦቼ። እንደዚህ አይነት ውሎዎች እንድንሰራላችሁ ከፈለጋችሁ እንደዚህ ማለት የናፈቃችሁ የጎበኛችሁ ብታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታዩት እላለሁ። ውድ ቤተሰቦቼ ከትልቅ አክብሮት ጋር በጣም ነው የምወዳችሁ። ቪዲዮውን እስከ መጨረሻ ድረስ እዩት ውድ ቤተሰቦቼ።

የጀመርን ነው እና ፀሐይዋ ግን፣ እኔና ፀሐይ እንደማንዋደድ ብዙ ጊዜ እነግራቸዋለሁ፣ ነው እኔ ማለት ነው የዩቲዩብ ቤተሰቦቼ ማርያምን እንጂ አላውቅም። በቃ እኔ ማለት ነው ይሄ ቪዲዮ ፖስቲ

አበረታቱእባካቸውፋትስስፋስላላትእእሺ አበረታቱ እባካችሁ፣ ተስፋ ስላላት እየከፋት ነው። እሺ፣ ምን ባደርግ ይሻላል? እ ምን ላርግ ምን ላርግ፣ ምን ልሆን፣ ምን ልስራላችሁ? ምንድን ነው ያልተበቻችሁ ነገር? ወይ ንገሩኝ። ገጠር ቪዲዮ ስሪ አላችሁ ሰራ። የቀን ውሎሽን ስሬ አላችሁ ሰራ ነገር ግን ቪዲዮ እየታየ አይደል? አቀል ልጆች፣ ስሬስ ነው የምታወራው? ሙዳት ነው ማርያምን። ቀልልና ልጆች በቃ እሺ፣ ምን ልስራላችሁ? ቁም ነገር ነው ማርያምን። አሁንማ እስኪ ተነሱ፣ ቪዲዮ ቪዲዮ ልንሰራ ነው። ይመጣል ጥሙጋ ድረስና እና ውድ ቤተሰቦቼ አሁን ቪዲዮስ ማየት ጀምሩ፣ እስከ መጨረሻ ድረስ እዩት። በቃ እዚ ሁን ትታወደ ንብዳ አለ ልትገባ ነው። አረ ንግድ፣ እኔ ለነሱ እየኮ አይደለም። ታይማ አይደለም፣ ቁም ነገር ነው አንድ ሰው አሁን የሆነ ስራዬ ብሎ ሲይዘው እነሱ ማድረግ የሚችሉት ነገር እያለ እያዩ ላይክ እያደረጉ ሰብስክራይብ አድርገው እኔን ማገዝ እየቻሉ ሳያዩት፣ ሰብስክራይብ ሳያደርጉ፣ ላይክ ሳያደርጉ በቃ አይደል ማድረግ የሚጠበቅባቸው ነገር ሳያደርጉ እያለፈው፣ እኔ እንደዚህ ማወራው እንደሰውኛ ነው። ገብቶሻል? አዎ። ሰውነት ሰው የሆነ ሰው የሰራኸው ቪዲዮ ብዙ ደክመሽለት የሰራሽው ቪዲዮ ሳይታይ ሲቀር በጣም ይከብዳል። በጣም አሪፍ አሪፍ እንድን ሰራ ሙዳችን ዝም ብሎ ኳ ብሎ እንዲመጣ አድርጉ። ሰብስክራይብ አድርጉ እና የቀን ውላችን ይቀጥላል። በጣም እንወዳችኋለን። ከእኛ ጋር እንደሆናችሁ ተስፋ አደርጋለሁ። አሁንም ሁሌም ከመጀመሪያ ስታችሁ እስከ መጭ እስካ አሁን ድረስ ያላችሁ ቤተሰቦቼ ግን በጣም ነው የማመሰግነው። አይዛችሁ ማለት አይሰለቻችሁ ሁሌም እየተከተላችሁ አይዛችሁ፣ ተስፋ እንዳት ቆርጥ የምትሉ እህቶቼ፣ ወንድሞቼ ግን በጣም አድርጌ ነው የምወዳቸው። እሺ ወዳቸዋለሁ በጣም። በእናንተ እኔም ተስፋ ቆርጫለሁ። ባይ የሳውዲ መንገድ ተራራው ምናምኑ አሁን ነው እዚህ ጋር ባህር ልንሸግር ነው። ሙልቲ እኛ ባህሩ በዚህ እያለ በጎን ነው የምናልፈው። ባህርን አንረግጥም ማለት ነው። የሳውዲ ባህር እንዲህ ሲደርቅ እኛ በጎን ነው የምናልፈው። የዛኔ እንሄዳለን። ከዛ በፊት ግን ጀልባዋን የማመኛ አልሳፈርም። እርግጥ ፈጣሪ አምነው ነው የሚሳፈሩት እንትን የሚያደርጉት፣ ግን ግን አገሬ አገሬ በቃ አሁን ደንበር በጥሰን አስፋልት ገብተናል።